ሰላም ሰላም፣ እንዴት ናችሁ? የቱ ቤተሰቦች ሰላም ብያለው፣ ሏማ ለሁላችሁ እና ዛሬ ደግሞ በወክ መልክ ወጣ ወጣ ብዬ ተዝናንቼ እየተመለስኩ ነበር። ተዝናንቼ ነው ወይስ ውፍረት ቀንሼ ነው፣ ምንድን ነው የሚባለው? ብቻ ራሳችሁም ጨረስ ጨረስ አድርጎት ይቺን ትመስላለች እኔ ያለሁባት ሰፈር ማለት ነው። እስቲ አብረን እናያታለን አስተያየታችሁን ኮሜንት ላይ አስቀምጡልኝ እና እስቲ እያያችሁት ያው ብቻ ነው ግን በነገራችን ላይ ወክ እያረኩ ያለሁት ወክ በላ በላ እያረኩኝ ማለት ነው ብቻውን የበላ ብቻውን የሚሞተው እች የሳይክል መንገድ ነች ማለት ነው በጣም ደስ ስትል በጣም ታምራለች ያ ደግሞ ትልቅ አስፋልት ነው በቃ አስፋልት ግን በየቦታ በቃ ቢያንስ በጣም ሰፊ መንገድ ነው። አሁን ዳር እና ዳር ቤቶች ናቸው ማለት ነው፣ ሱቆች ምናምን አሁን አልተከፈቱም። ወክስ በማድረግበት ሰዓት ተዘግተው ነበር ማለት ነው። እና ዳር እና ዳር ድረስ በጣም ሰፊ መንገድ ነው፣ አስፋልት በቃ ሶስት ነው አራተኛ አምስተኛ መንገድ ያለ ብቻ፣ ደስ ይላል በጣም በቃ በጣም ደስ የሚል ቦታ ነው እና እናንተም ለእግራችሁ አሪፍ ነው፣ ወክ አርጉ። አንዳንዴ በሳይክልም፣ አንዳንዴ እግራችሁም ወክ አርጉ ማለት ነው። እና እንደዛ መክራችኋለሁ ለሁላችሁም ቤተሰቦቼ። እና ላይክ እና ሰብስክራይብ እንዳይረሳ። ይህን ትመስላለች ወክ አስተራረግ እናንተንስ እንዴት ነው? ኮሜንት ላይ አስተያየታችሁን ጻፉልኝ። የአስፓልቱ ድምቀት ተውት። አስፓልቱ ቅቤ ብሉት። ቅቤ ከቅቤ ምንም እንትን አይልም። ደስ ይላል በጣም። እዚህ ጋ ደቀስ ብላችሁ አየር ለመውሰድ ነው። ይህን ግን አልፈልግም። አንስት ከምስቴ ጋር ስሆን ውስጥ አለው ብዬ ነው የዘለልኩት ማለት ነው። ዱባችን ትመስላለች በትንሹ ቢሆን። ቀኛል ቀኛል እያረኳችሁ ይገኛለሁ። የመኪና ብዛት ተውት። መንገድ ላይ የሚቆመው ቆሞ ውጻት የሚለው በቃ መኪና ምን በነፃ ነው የሚሰጣቸው የሚመስለው፣ በቃ የዚህ ሀገር ሰው በጣም በጣም የሌለ ነው። መኪና ለህፃናቱም ለምንም ይገዛል። አስቤ በጣም ደስ ይላል። በነገራችን ላይ ያሳድግለት። ከተማዋ ደግሞ የምትገርም ነች እላቸዋለሁ። እዚህ ጋ ዜብራ እንሻገራለን። ይሄ ደግሞ መኪና ማቆሚያችን ናት ማለት ነው። እኔ ግን እስቲ እንሻለ ሌላ ጊዜ አቆማታለሁ ብዬ ትቻ ዣ ወክ ግን በቃ ከሰው ጋር ሲሆን ነው ግን ድምቀት ያለው። በነገራችን ላይ ወክ ብቻችሁን አትብሉ፣ ከሰው ጋር ምናምን ሲሆን በጣም አሪፍ አለው። ኢትዮጵያ ሀገሬ፣ ለምቼ አሰቡት ብቻን በጣም እንትን ይላል። ብቻችን ወክ አታርጉ፣ ጥሩ አይደለም። ብትደፉ የሚያነሳችሁ የለም። ሌላው ቢቀር ልትደፉ ትችላላችሁ። ብቻችን አታርጉ። መመክራችሁ ነገር ቢኖር እሱ ነው። ወክ ብቻችን አይነፋም አታርጉ። እናላችሁ አለው። ሰላማችሁ ብዝት ይበልልኝ። እስከዚሁ ድረስ ነበር። እኔ ጋር አብራችሁ ስለቆያችሁ በጣም ደስ ብሎኛል እላችኋለሁ። እና በቃ ሰብስክራይብ፣ ላይክ፣ ኮሜንት ግን ደመቅ ደመቅ አርጉ። የምንሰግድባት መስኪት ነች። አሁን ደረስ ደረስ እያለ ነው ማለት ነው። አጠገባችን ያለች ናት። ግን መስኪት ማሻ አለ በየቦታው በቃ በየቦታው ፏፏ ብሎ ነው ያለው። እና ባይ ባይ ቤተሰቦቼ።